የአፍሪካ የህጻናት ቀን በማዕከላዊ ኢትዮጵያ ክልል በደማቅ ስነስርዓት ተከብሯል። በስነስርዓቱ ላይም የማዕከላዊ ኢትዮጵያ ክልል የሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር ቀኑን አስመልክቶ ከግንቦት ወር ጀምሮ በክልሉ የተለያዩ ተግባራት መሰራቱን ነው የገለጹት። ክልላችንም ከግንቦት አንድ ጀምሮ የተለያዩ የግንዛቤና ንቅናቄ ስራዎችን በመስራት የተለያዩ አይነት የገንዘብና የአይነት ድጋፎችን በማድረግ ህጻናትን ለጉድፍቻና የተጋላጭ ህጻናትን ለጉድፍቻ በመስጠት ሀገራዊና አካባቢያዊ ሁኔታዎችን እንዲያውቁ እርስ በእርስ እንዲግባቡ በማድረግ የፈጠራ ስራዎችን በማበረታታት እየተከበረ ቆይቶ ዛሬ ክልላዊ የማጠቃለያ ፕሮግራም ላይ ደርሰናል። በዓሉን ስናከብር የህፃናት አካባቢያቸውን የሚያውቁበት የእርስ በእርስ ግንኙነት የሚጠናከርበት፣ የፈጠራ ክህሎቶቻቸውን የሚያዳብሩበት፣ የተለያዩ ድጋፎች የሚደረጉበት ወላጆቻቸውን ያጡና በአስቸጋሪ ሁኔታ ላይ ያሉ ህጻናትን የምንከባከብበት፣ ሌሎች ተዛማጅ ከህጻናት መብትና ደህንነት ጋር የሚገናኙ ስራዎችን እየሰራን ቆይተን በዛሬ በማጠቃለያው ስራችንም ይህ አካል ሆኖ ቀጥሏል። የቢሮ ኃላፊ አያይዘውም ህጻናት በሁለንተናዊ ተግባራቸው የተሻለ ግንዛቤና የፈጠራ ባለቤት እንዲሆኑ የማድረግ ተግባር አስፈላጊ ነው ብለዋል። ህጻናት ሁለንተና የተሳታፊነትና ጠቃሚነታቸው ተረጋግጦ የወደፊት ሀገር ተረካቢነታቸውን ለማጽናት መንግስት የህፃናት መብትና ደህንነትን የማስጠበቅና ተሳትፏቸውን የሚያረጋግጡ ዓለም አቀፍም አህጉራዊም ስምምነቶችን ፈርሟል። ከዚህም በተጨማሪ ሀገራዊ ህጎች፣ ደንቦች እና መመሪያዎችንም አስቀምጠዋል። ህጻናት በትምህርታቸው የተሻለ ደረጃ እንዲደርሱና ጥሩ የሚባል ትምህርት ቤት እንዲያገኙ የማድረግ ተግባር መኖሩን ነው የፌዴራል ሴቶችና ህጻናት ጉዳይ ሚኒስቴር መስሪያ ቤት ተወካይ አቶ አብዱልሰላም አህመድ የተናገሩት። ህጻናት ለጥቃት እንዳይጋለጡ የመከልከል እንዲሁም የህጻናት ትምህርት ተሳትፎን ለማጎልበት የትምህርት ተደራሽነትን በማስፋፋት መብታቸውን እንዲረጋገጥ ለማድረግ፣ በችግር ምክንያት ትምህርታቸውን ሊያቋረጡ ህጻናት ወደ ትምህርት ገበታቸው እንዲመለሱ የማድረግ የቅድመ መደበኛና አንደኛ ደረጃ ትምህርት ቤት በማህበረሰብ ተሳትፎ የመገንባት እና የመስፋፋት ስራ የመስራት በልዩ ትኩረትና በንቅናቄ እየተከናወኑ የሚገኙ ተግባራት ናቸው። ክብረ በዓሉ በሚከበርበት ወቅት በህፃናት የተሰሩ የተለያዩ የፈጠራ ስራዎች አውደ ርዕይ ተዘጋጅተው ጉብኝት ተደርጓል። በጉብኝቱ ወቅትም የማዕከላዊ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ኃላፊ አቶ ሰላሙ ሀማዶ እንደገለጹት ለህፃናት በሁሉም ነገር ድጋፍ በማድረግ በውስጣቸው ያለውን እውቀት አውጥቶ እንዲጠቀሙ ማድረግ አስፈላጊ ነው ሲሉ ተናግረዋል። አፍሪካ ህጻናት ቀን እየተከበረ ነው። ህጻናት ብዙ ነገሮችን ተደግፈው ታግዘው ውስጣቸው ላይ ያለው ነገር ተጠቅመው እንዲያድጉ ይጠበቃል። ከዚህ አንጻር በርካታ ስራዎች እየተሰሩ ነው በሚመለከታቸው ተቋማት። ህጻናት በትንሽ ነገር ከተደገፉ ለሀገርና ለወላጆቻቸው የሚሰጡት ጥቅም የጎላ ስለመሆኑም ነው የገለጹት። በዚህ በፈጠራ አውደ ርዕይ ላይ ህጻናት መሳተፋቸው ብዙ ትርጉም አለው። ያውም ህጻናት ለሀገር የሚፈይድ አሁን አብዛኛው የፈጠራ ስራዎችን ስንጎበኝ የዚህን ችግር ለመቅረፍ፣ የእናቶችን ችግር ለመቅረፍ፣ የአባቶችን የዚህን ጉልበት ብክነት ለመቀነስ፣ ምርታማነት ለመጨመር የሚል ለራሳቸው ብሎ ሳይሆን የሰሩት ለሆነ ችግር ለመፍታት ነው። ህጻናት በአእምሮና በአካል እንዲዳብሩ ከማስቻል አንጻር የሁሉም ኢትዮጵያዊ ኃላፊነት እንዳለበት ነው የማዕከላዊ ኢትዮጵያ ክልል የህጻናት ፓርላማ ፕሬዚዳንት ህጻን ተከተል ግርማ የተናገረው። ህጻን ስንል ማንኛውም ከ18 ዓመት በታች የሆነ ሰብአዊ ሰው ህጻን ነው። በሀገራችንም ካሉት የህዝብ ብዛት 50 ፐርሰንትና ከዛ በላይ የሚሸፍኑት ህጻናት ናቸው። ህጻናት በአእምሮና በአካል ያልበቁ በመሆናቸው ሌላ ደጋፊ አካላት የጋራ ርብርብን ይሻል። በአውደ ርዕዩ ላይም የተሳተፉ ታዳጊ ህጻናት ባቀረቡት ስራዎች ድጋፍ ከተደረገላቸው ለወደፊቱ ለሀገራቸው ትልቅ ታሪክ መስራት እንደሚችሉ ነው የተናገሩት።